ግንቦት 26 2017፣ ጤና ይስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ። ይህ ሰዓቱን አበይትና ምሰበር ጉዳዮች ይዤ ቀርቤ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምር አለው። ጀነራል አበባው በጠቅላይ ሚኒስትር አብይ አህመድ መገፋታቸው ተነገረም። ይህ ጀነራል አበባው ቦታን ጀነራል ጌታቸው ጉዲና መንጠቃቸውም ተነግረዋል። ጀነራል አበባው ያሉበት ሁኔታ ከቁም እስረኛ አይተናነስምም ተብለዋል። አብይ አህመድና ሜጀር አበባው ምን ገጠማቸው? ምንስ ሰይፋ ማዘዛቸው? በመረጃ ሰዓታችን የምታደምጡት ዝርዝር መረጃም ይዘናል። በሌላ በኩል በአማራ ክልል እየተደረገ ያለው ውጊያም ተጠናክሮ ቀጥሏል። የአገዛዙ ኃይሎችና የፋኑ ኃይሎች ጉሮምቦ ለጉሮምቦም በተናነቁባቸው ውጊያዎች በሸዋ በወሎ፣ በጎጃምና ጎንደር ከባድ ውጊያም ተደርጓል። በወሎ በተደረገ ከፍተኛ ትንቅንቅ የምሬ ወዳጁ ልጆች በወሰዱት መብረቃዊ ጥቃት አፋብሃ ከፍተኛ ድልን ተቀዳጅቷል። አፋበሃ በወሎ የምስራቅ አማራ ኮር አንድና ሁለት አህዶች በጋራ በጉብልፋት ወረዳም እዘይት በር ላይ በወሰዱት እርምጃም በመቶዎች የሚቆጠሩ የአገዛዙ ወታደሮች ሲደመሰሱም በርካቶች ቆስለዋል። ውጊያው ከባድ ነበርም ተብሏል። ዝርዝር መረጃም ይዘንበታል። በሌላ በኩል እዚሁ ወሎ ላይም አሳዛኝ መረጃ ተሰምቷል። እናስ እናስደምጣችኋለን በሌላ በኩል የአማራ ፋኖ ብሔራዊ ኃይል በጎጃም ከፍተኛ ጀብዱን እፈጽመዋል። ብልጽግና ትልቅ ተስፋ የጣለባቸው የብልጽግና ወዳደሮች ሲቀነደሹ በርካታ የሚያገዛዙ ጦርም እየከዳ ፋኖን ተቀላቅሏል። ይህ ጎጃምን የ24 ሰዓት ውሎ በዝርዝር እንመለከተዋለን። በሌላ በኩል አገዛዙ የሸዋ ፋኖን እነመከታውን ለመውጋት ያቀናው የምር ወዳጁ ፋኖ በድርሳን ብርሃኔ እየተመራ ሄዶ በዚህ መልኩ ተደምስሷል በሚል እያሰራጨ ስላለው የሐሰት ፕሮፓጋንዳ የያዝ ነው እውነተኛ መረጃ አለም እንገልጠዋለን ከፋኖ ኃይሎች ጋር ስለታየው የፈረንሳዩ ጋዜጠኛ ሮቢን ቱንግስተን ከእሱ ጋር በተያያዘም የሰማነው መረጃ አለም እናጋራችኋለን ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታብሩ ዘንድ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች ድለ ጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረግኩት ዘገባ አልፋለሁ። የውጭ ሚዲያዎች የፋኖ ኃይሎች ላይ ትኩረት ማድረጋቸውን ተከትሎም የብልጽግና መንግስት ድንጋጤ ውስጥ መግባቱ ተሰማ። የፈረንሳዩ ጋዜጠኛ ሮቢን ቱንግስተን ከፈረንሳይ ፓሪስ በመነሳት የአማራ ህዝብን ትግል ለመዘገብ ከአማራ ፋኖ ብሔራዊ ኃይል ወሎ ቀጠና በመገኘት ለቀናት የቆየ ዘገባ ሲሰራ መሰንበቱን የቀጠናው ኮሚኒኬሽን መምሪያም ኃላፊ ጋዜጠኛ ሚኒሊክ ፋንታሁን ገልጿል። ጋዜጠኛው ከፈረንሳይ ድረስ በመምጣት የህዝባችንን ትግል ለዓለም ለማድረስ ያደረገው ስራ ልባዊ ምስጋናና ጥልቅ አድናቆት አቀርባለው ሲልም የአማራ ፋኖ ብሔራዊ ኃይል በወሎ ኮሚኒኬሽን መምሪያ ኃላፊው ገልጿዋል። የዘግ ጋርዲያን ዘጋቢው ፈረንሳዊው ጋዜጠኛ ሮቢን ቱንግስተን ወደ አማራ ክልል በመግባት የአፋ ባሃ ወሎ ቀጠና ፋኖችንና የተወሰኑ አመራሮችን አግኝቶ ማነጋገር መቻሉም ለትግሉ ትልቅ ትርጉም አለውም ተብሏል። ከዚህ ቀደም ሌላ ነጭ ጋዜጠኛ በጎጃም ግንባር ተመሳሳይ ስራ መስራቱም ይታወሳል። የሲደማመር የፋኖ ዓለም አቀፍ ተቀባይነት እንዲሁም መልካም ስምና ዝና መጨመር ብቻ ሳይሆን ይህ ብልጽግናን አብይ አህመድ መንግስት ኢንተርናሽናል አክሰፕታንስ ዓለም አቀፍ ተቀባይነት ገደል ነው የሚከተው ሲሉም በርካቶች እየተናገሩ ነው። ፋኖ ለትግሉ ፍትሃዊ ምክንያት እንዳለው ዓለም አቀፉ ሚዲያም እያወቀው ነው። ይህ ደግሞ ለፋኖ ኃይሎች ትልቅ አቅም ይፈጥራል፣ ቅቡልነታቸውንም ይጨምራል ተብሏል። የተለያዩ ሀገራት መንግስታት በፋኖ ዙሪያ ከአብይ አህመድ አምባሳደሮች የሚሰሙትን የሀሰት ትርክት እንዳያሳሰታቸውና ከብልጽግና መንግስት ጋር ያልተገባ ወዳጅነት እንዳይፈጥሩ ለማስቻል እንዲሁም ድጋፍና እርዳታ ለአብይ አህመድ እንዲነፍጉት ለማድረግ ይህ አይነቱ የዓለም አቀፍ ሚዲያ ሰዎች ጉብኝትና ግምገማም ጥሩ ነውም ተብለዋል። ይህ ጋዜጠኛ የፋኖን አቅምና ዲሲፕሊን አይቷል። በህዝባችን ላይ የተፈጸመውን የድሮን ጥቃት ታዝቧል። አመዱ ላይም ቆሞ ቪዲዮ ቀርጿል። በንጹሀን ላይ የደረሰውን ጉዳት አይነትና መጠ ለይቶ መዝግቧል። የተደፈሩ እህቶቻችንን አናግሯል። የወደሙ የትምህርት ተቋማትንና የተቃጠሉ ጤና ጣቢያዎችን በአይኑ አይቷል። በከባድ መሳሪያ የቆሰሉ ገበሬዎችን እንዲሁም የተቃጠለባቸውን ቤት ጎብኝቷል። ሲሎም ይህ ፋኖ ኃይሎች አስታውቀዋል። በጥቅሉ በአማራ ህዝብ ላይ እየተፈጸመ ያለውን መዋቅራዊና ቀጥተኛ ጥቃት ጥልቀትና የአብይን አሸባሪነት በሚገባ ተረድቷል። ሲሎም ይህ ፋኖ ኃይሎች በመግለጫቸው አሳውቀዋል። ተረድቶም ለቀሪው ዓለም ሊያስረዳልን ቃል ገብቶልናል። ይህንን እንደሚያደርግ ለአፋ ባሃ በሁሉ ቀጠና ህዝብ ግንኙነት መምሪያም ለአርበኛ አበበ ፈንታውናም ለሚዲያ ዘርፍ ኃላፊው ለአርበኛ ሚኒሊክ ፈንታሁን ቃል በቃል ነግሯቸዋል፣ ሲሉም የፋኖ ኃይሎች አስታውቀዋል። ሰፊ ውይይት ነው ያደረጉት። ተዟዙረው የገበሬ መንደሮችንና የፋኖ የጦር ሰፈሮችን አስጎብኝተውታል። ፋኖችንን በቡድንና በተናጠል አናግሯል። ከሲቪሉ ማህበረሰብ ጋር መረጃም ወስዷል። በመጨረሻም ልባዊ ምስጋናም አቅርቧል፣ ሲሉም የፋኖ ኃይሎች አስታውቀዋል። የፈረንሳይ ጋዜጠኛው ሮቢን ቱንግስተን ከፈረንሳይ ፓሪስ በመነሳት የአማራን ህዝብ ትግል ለመዘገብ ከአማራ ፋኖ ብሔራዊ ኃይል ከወሎ ቀጠና ኃይሎች ጋር ለቀናት የቆየ ዘገባ ሲሰራ መሰንበቱን ጋዜጠኛ ምኒልክ ፈንታውንም አክሎ ዘግበዋል። የፋኖ ኃይሎች ጋዜጠኛው ከፈረንሳይ ድረስ በመምጣት የህዝባችንን ትግል ለዓለም ለማድረስ ላደረገው ስራ ልባዊ ምስጋናም እናቀርባለን ሲሉም አድናቆታቸውን ቸረውታል። አሁን በቀጥታ ከጦር ግንባር ወዳገኟቸው አበይት ጉዳዮችና ሰበር የጦር ግንባር መረጃዎች አልፋለሁ። አፋ ባቦሎ የምስራቅ አማራ ኮር አንድና ሁለት ተሃዶች በጋራ በጉብል ፋት ወረዳ ዜት በር ላይ በወሰዱት እርምጃ በመቶዎች የሚቆጠሩ የአገዛዝ ወታደሮች መደምሰሳቸው ተነገረ። ተጠናክሮ በቀጠለው ተጋድሎ ምስራቅ አማራ ኮር አንድ ክፍለ ጦሮች እና የምስራቅ አማራኮር ሁለት ታጠቅ ክፍለ ጦር በትላንትና ሁለት ንጋት ጀምሮ ጉብል ፋት ወረዳ ዜት በር አካባቢ የብልጽግናን ኃይል ለወራት መሽጎበት የነበረውን ከፍተኛ ምሽግ በመስበር በመቶ የሚቆጠሩ በርካታ ኃይል በመረፍረፍ ታላቅ ድል በመጎናጸፍ የዙፋን ጠባቂ ሰራዊቱን ሙትና ቁስለኛ በማድረግና የብልጽግናን ኃይል ሬሽን በማቃጠል በብልጽግና ኃይል ላይ ከፍተኛ ሰብአዊና መቁሳዊ ኪሳራ በማድረስ የብልጽግናን አንገት ማስደፋታቸውን የፋኖ ኃይሎች በመግለጫቸው ገለጹ። በተጋድሎ ነበልባሎቹ በመቶዎች የሚቆጠር የብልጽግና ኃይል ከመደምሰስ ባሻገርም ከ20 በላይ ነፍሶ ከፍክላሽ ከ3000 በላይ የክላሽ ተተኳሽ ቦምቦችና የወገብ ትጥቆችም መማረክ መቻላቸውን የፋኖ ኃይሎች አስታውቀዋል። የፋኖ ኃይሎችን በትር መቋቋም ያቃተው የፋሽስቱና ወራሪው ኃይል በከባድ መሳሪያ በዘፈቀደ ከባድ መሳሪያ በማስወንጨፍ በንጹሃን ላይ የሚያደርገውን ጭፍጨፋ ዛሬም በአሰቃቂና ዘግናኝ ሁኔታ ጭፍጨፋውን አጠናክሮ በርካታ ንጹሃንን ሰለባ በማድረግና የንጹሃን ቤቶችን ሲያቃጥልም ውሏል ሲሉ የፋኖ ኃይሎች ገልጸዋል። በተያዘም ይህ የዙፋን ጠባቂ ሰራዊት ምሽጉ ሲሰበር በርካታ ሴቶችንና ህፃናትን አግቶ ቶርች እያደረገና እያሰቃየ ነበር ሲል የምስራቅ አማራ ኮር አንድ ባለሸርጦ ክፍለ ጦር ቃል አቀባይ አርበኛ መሐመድ ሞገስ ለሚዲያችን ገልጿል። ይህ በእንዲህ እንዳለም ከወሎ አሳዛኝ መረጃ ተሰምተዋል። ይህ አገዛዙ ኃይሎች በፈጸሙት የከባድ መሳሪያ ድብደባም አንድ አባወራ ከነሙሉ ቤተሰቦቻቸው በአሰቃቂ ሁኔታ መገደላቸው ተነግሯል ይገኛል። የገዥው ቡድን ወታደሮች በሰሜን ወሎ ዞን ላስታ ወረዳ በትልቁ አቡነ ዮሴፍ ተራራ ላይ በቅርብ ርቀት ልዩ ስሙም እንጃፋት ተብሎ በሚጠራው ቀበሌ ላይ በትላንትና ሁለት በፈጸሙት የመድፍ ድብደባም አቶ አረጋ ጋማዱ የተባሉ አባወራም ከነ ከነሙሉ ቤተሰቦቻቸው በአሰቃቂ ሁኔታ መገደላቸው ነው የተነገረው። የመድፍ ድብደባው የተፈጸመው ትላንት ማርፈጃውን ሲሆን በዚህም የሰባ አራት ዓመቱ አዛውንት አባወራም ከነ ከነቤተሰቦቻቸው ነው የተገደሉት። አገዛዙ ወታደሮች ጥቃቱን የፈጸሙት ወንዶች ተብሎ በሚጠራው ቀጠና ባጠመዱት መድፍ ሲሆን በእንጃፋት ብቻ ሳይሆን በዙሪያው በሚገኙ አካባቢዎች ላይ ጥቃት መፈጸማቸውም ታውቋል። በኦህዴድ በላይነት ለሚዘወረው የአገዛዙ ስርዓት የሚያገለግለው መከላከያ ሰራዊት በሚሊሻና አድማ ብተና መሪነት ያለፉትን ሁለት ቀናት ከወንዶች ተነስቶም የባር አቋርጦ ወደ እንጃፋት ለመግባት ሙከራ በሚያደርግበት ወቅት አፋ በወሎ ላስታ ሳምነው ኮር በጥራሪ ክፍለ ጦር ፋኖዎች ከባድ የደፈጣ ጥቃት የተፈጸመበት ሲሆን በዚህም በርካታ ወታደሮቹ ሙትና ቁስለኛ እንደሆኑበት በወቅቱ ሚዲያችን መዘገቡም አይዘነጋም። ይህ በእንዲህ እንዳለ የሸዋ ፋኖን እነመከታውን ለመውጋት ያቀናው የምሪ ወዳጁ ፋኖ በድርሳን ብርሃን እየተመራ ሄዶም በዚህ መልኩ ተደምስሷል በሚል የብልጽግና ሚዲያዎች ናትናኤል መኮንንን ጨምሮም የተለያዩ የብልጽግና አክቲቪስቶች የአሰራጩት መረጃ ፍጹም ውሸት መሆኑን አረጋግጠናል። የአማራ አማራ ፋኖ ብሔራዊ ሰራዊ ኃይል አፋ በሃ ወሎ ቤት አማራ ቀጠናም ህዝብ ግንኙነት ፋኖ አብ በፈንታው ዛሬ በቀጠናው ስለተደረጉ ውጊያዎች እንደሚከተለው ማብራሪያ ሰጥቷል። የምስራቅ አማራ ኮር አንድና ሁለት አሃዶች በጋራ ጉባ ላፍቶ ወረዳ ዘይት በር ላይ በመቶዎች የሚቆጠሩ የብልጽግና ኃይል በመደምሰስ ታላቅ ድል መጎናጸፋቸውን ቀደም ብለን ነግረናችሁ ነበረ። ተጠናክሮ በቀጠለው ተጋድሎ የምስራቅ አማራ ኮር አንድ ክፍለ ጦር አሳምነው፣ ክፍለ ጦር አውጃኖ፣ ክፍለ ጦር ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦሮች በቅንጅት እዜት በር ላይ ነው መሽጎ የነበረውን የአብይ አህመድ የግል ሰራዊትን አከርካሪም እየሰበሩ ድል የተጎናጸፉ ምስራቅ አማራኮር አንድ ክፍለ ጦሮችና የምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦር በትላንትና ሁለት ንጋት ጀምሮ ጉብልፋት ወረዳ እዜት በር አካባቢ የብልጽግናን ወራሪ ኃይል መሽጎበት የነበረውን ከፍተኛ ምሽግ በመስበር በመቶች የሚቆጠሩ በርካታ ኃይል በመረፍረፍ ታላቅ ድል በመጎናጸፍ የዙፋነ ጠባቂውን ሰራዊት ሙትና ቁስለኛ በማድረግና የብልጽግና ሬሽን በማቃጠል በብልጽግና ኃይል ላይ ከፍተኛ ሰብአዊ ቁሳዊም ኪሰራም በማድረስ የብልጽግናን ሰራዊት አንገት ማስደፋታቸውን የፋኖ ቃል አቀባዩ በመግለጽ በተጋሉ ነበልባሎቹ በመቶዎች የሚቆጠሩ የብልጽግና ኃይል ከመደምሰስ ባሻገርም ከ20 በላይ ነፍስ ወከፍ ክላሽና ከ3000 በላይ የክላሽ ተተኳሽ ቦምቦችን የወገብ ትጥቆችን መማረካቸውን ቀደም ብለን ዘግበን ነበር። ታዲያ መረጃው ይህ ሆኖ ሳለ በዚህ ውጊያ በጋራ ጥምር ውጊያ ከመቶ በላይ የብልጽግና ኃይል እስከ ወዲያኛው እየተሸኘ ሲሆን ከሀያ ክላሽንኮ መሳሪያ እስከ ሶስት ሺህ ተተኳሽ መማረኩም ይፋ ተደርጓል። በዚህ ውጊያ ከፋኖዎች በኩል የሐውጃኖ ክፍለ ጦር አባል የሆኑት ፋኖ ሀፍታሙ ሞላን ጨምሮ ሶስት ፋኖዎች በርካታ ገድል ፈጽመው መስዋዕታቸውም ተነግሯል። ይህ ከላይ የተገለጸው ሁነት ቢስተናገደም የምሬ ፋኖም በመከታው ፋኖ ተደመሰሰ የሚል መረጃ በአገዛዙም አፈቀላጤዎችና በአማራ እልቂት የፖለቲካ ፍላጎታቸውን ለማሳካት በሚሮጡ ጀሌዎች ሲስተናገድ አምሽቷል። በሚሮጡ ጀሌዎች ሲስተናገድ ተስተውሏል። ሐውጃኖ ክፍለ ጦር የሚንቀሳቀሰው ጉብልፋት ወረዳ እዜት በራ አካባቢ ነው። ከሰሞኑን ከፍተኛ ተጋድሎ በማድረግም ድል እያስመዘገቡ ነው። ታዲያ በብልጽግና የሚዲያ ሰራዊት በኩል የምሬ ወዳጁ ፋኖ መከተውን ሊወጋ ሄዶ ተደመሰሰ በሚል የተሰራጨው መረጃ ፈጽሞ ሀሰት መሆኑን እናረጋግጥላችሁ እንወዳለን። በሌላ መረጃችን ጀነራል አበባው በጠቅላይ ሚኒስትር አብይ አህመድ ልክ እንደ ግርግዳ ላይ ፎቶ በመከላከያ ሰራዊት ውስጥ ከመግለጫ ማሳመሪያ ለፎቶ ከመቅረብ ውጪ በሰራዊቱ ውስጥ ትዕዛዝ እንዳይሰጡ መታገዳቸው ተነግረዋል። ጀነራል አበባው በጠቅላይ ሚኒስትር አብይ አህመድ መገፋታቸው ነው የተነገረው። ከሰሞኑ ጀነራል ብርሃኑ ጁላ በአተነፋፈስ ችግር መታመማቸውን ተከትሎ የእሳቸው ምክትል ጀነራል አባው የጀነራል ብርሃኑን ቦታ መተካት ቢኖርባቸውን በጠቅላይ ሚኒስትር አብይ አህመድ ቀጥተኛ ትዕዛዝ መሰረት አበባው እዚህ ቦታ ላይ ድርሽ እንዳይሉም ታዘዋል። በዚህም የጀነራል ብርሃኑ ጁላን ቦታ ተክቶም አሁን በስራ ላይ የሚገኘው የኦሮሞ ተወላጁም የመከላከያ ሰራዊት የደህንነት ቢሮ ኃላፊም ጀነራል ጌታቸው ጉዲና ነው። ለወትሮ በሁለት ወር አንዴም ከሀገር ያሸሿቸውን የትዳር አጋራቸውን ለመመልከት ወደ እንግሊዝ የሚያቀኑት የነበሩት ጀነራል አበባው አሁን ወደ እንግሊዝ ካቀኑ ከስምንት ወር በላይ እንደሆናቸውም ተሰምተዋል። ጀነራሉ በጠቅላይ ሚኒስተሩ ትእዛዝ ከአዲስ አበባ ንቅንቅ እንዳይሉም ማዕቀብ እንደተጣለባቸው የውስጥ ምንጮች ይገልጻሉ። የጀነራል አበባው ኑሮ ከቁም እስረኛ አይለይም ያሉት ምንጮች ይህ ሁሉ የተፈጠረው ኢንሳ ጀነራል አበባውን ይህን መንግስትቶም እንዲኮበልል በዘመዶቹና በቀድሞ የትግል አጋሮቹ የድምፅ ቅጂ በስልኮም ተልኮለት አግኝቻለሁ ብሎም ብሎ ለጠቅላዩ ካቀረበ በኋላ መሆኑ ነው የተነገረው። አበባው ፍቃደኝነቱን ባይገልጽም አብይ አህመድ ጀነራሉ ሊከዱኝ ይችላሉ በሚል ስራቻ ነው ከወዲሁ አጥር እንዳጠሩባቸው የተነገረው ይህ በእንዲህ እንዳለ ጎጃም አገው ምድር ክፍለ ጦር ከፍተኛ ጀብዱ ፈጸመም። ኦፕሬሽኖቹ ተጠናክረው ቀጥለዋል ትልቁ ባንዳ ወደ ላይኛው ተሸኝቷል ሲሉም የፋኖ ኃይሎች ገለጹ የአፋብሃ የጎጃም አገው ምድር ክፍለ ጦር ተወርዋሪም ልዩ ኮማንዶ ባንዳ ሽፍታንና ዘራፊን መመንጠሩን አጠናክሮ መቀጠሉን ገልጸዋል በአቸፈር ወንድዬ በአቤ ጉበኛ ብርጌድ ስር ያሉ ሰቦችን በመግደል በመዝረፍ፣ በማንገላታት ከመንግስት ቀጥተኛ ድጋፍ በማግኘት የእናይፈራምና አንለ የተባሉ የብልጽግና አገልጋዮች ቀኝ እጅ የነበሩ ብልጽግና ትልቅ ተስፋ ጥሎባቸው የነበሩ ባንዳዎች ፋኖን ከማህበረሰቡ ለመነጠል በመንግስት ቀጥተኛ ድጋፍ ንጹሐንን ሲያሰቃጁ፣ ሲዘርፉ፣ ሲገሉ የነበሩ ባንዳዎች በንስሮቹ መሸኘታቸው ተገለጸ። ንስሮቹ የጎጃም አገው ምድር ተምዘግዛጊ ኃይሎች በትላንትና እለት በአቸፈሮ እንድዬ ሰማይ ስር ለህብረተሰቡ ካንሰር የነበሩ ባንዳዎችን ከገቡበት በመግባት ላይመለሱም ሸኝተዋቸዋል ሲሉ የአካባቢው ነዋሪዎች በደስታም ገልጸዋል። ጌታው እንደርብ የተባለ የመንግስት ቀጥተኛ ተላላኪ ህዝቡን በማሰቃየት በመዝረፍ በመግደል ሲያጎሳቁል የነበረው ባንዳ በንስሮቹ ድንቅ ኦፕሬሽን ተሰናብቷል ሲሉ የጎጃም አገው ምድር በወጡት መግለጫም አስታውቀዋል። እኚህ ሽፍታዎች ከነጋሻ ጃግሬዎቻቸው ይጠቀሙባቸው የነበሩ ትጥቆችና ተተኳሾችም በ በፋኖ ኃይሎች እጅ መግባቱ ነው የተረጋገጠው። ይህ በእንዲህ እንዳለም የብልጽግና ኃይል በባሶሊበን ወረዳ የፋኖ ምት ሲበረታበት እየጠፋና እየከዳም ይገኛል። አቶ አይቸው በላይ ሰላምና ደህንነት ኃላፊ እንዲሁም በለጠ ተስፋው ሰላምና ደህንነት ምክትል ኃላፊው አቶ አስማረኝ ታረቀኝ ብልጽግና ኃላፊም ከነበሩት የጁቤ ከተማ ከፍተኛ ገንዘብ ሲዘርፉ ከቆዩ በኋላ ወደ ደቡብና አዲስ አበባ በትላንትናው ዕለት ለመሰወ እንቅስቃሴ ላይ ያሉ በደረሰው መረጃ በደብረ ማርቆስ ከተማ በፌዴራል ፖሊስ ቁጥጥር ስር መዋላቸው ነው የተነገረው። አቶ ማስተዋል አንመው የባሶ ሊበን ወረዳም አስተዳዳሪም ጠፍቶ እየተፈለገ ሲሆን ራሱ ደውሎ በነገው እለት ለመከላከያ እጅ እሰጣለሁ ማለቱን በፋኖ የደህንነት መዋቅር በኩል ለማወቅም ተችሏል። ሀገርን ለጠላት አስረክቦም ጠላትን ሸሽቶ ወዴት ይኬዳል? የትኛውም የብልጽግና አመራር ራሱንና ህዝቡን ይቅርታ ጠይቆ ያካባቢው ወዳለም የፋኖ አደረጃጀት እጁን ይስጥ ሲሉ የፋኖ ኃይሎች አስታውቀዋል። ፋኖ የትኛውንም አይነት እንክብካቤም የሚሰጥ መሆኑን የፋኖ መሪዎች በተደጋጋሚ መግለጻቸውም ይታወሳል። የአብይ አህመድ ጮራ ጠልቃለች። ወታደሩ በየቀኑም እየተበተነ ነው። የኢኮኖሚውን መቆጣጠር ባለመቻሉ ህዝቡ የሚበላው የሚል ሰው አጥቶ የዳቦ ጥያቄ በየአስፓልቱም እየጠየቀ ነው። አለም የአብይ መንግስት በመጸየፍ እንዲሁም በሰራው ወንጀል ፊቱን አዙሮበታል። የኃይል የበላይነቱ በፋኖ ተነጥቋል። ከቀበሌ እስከ ወረዳ ያለው መዋቅር በፋኖ የተነጠቀ ነው። የገባው ወታደርና ካድሬ እርስ በራሱ የማይተማመንና በሙስና በዝርፊያም እየተሰማራ ነው ሲሉም የፋኖ ኃይሎች አስታውቀዋል። በመሆኑም ይህ ገብቷችሁ ከህዝባችሁ ጋር ለመወገን ፍላጎት ያላችሁና፣ የፋኖን ፈርጣማ ክንድ የፈራችሁ ካድሬዎች፣ በተለያዩ አቅጣጫ ለመውጣት የምትፈልጉ አካላት በየአካባቢያችሁ ወዳለ ፋኖ እጅ እንደሰጡ ሲሆንል ጥሪያችንን እናስተላልፋለን ሲሉም የፋኖ ኃይሎች አስታውቀዋል። እጅ ከሰጣችሁ በኋላ ስለሚሆነው ነገር ፋኖ ሙሉ ኃላፊነቱን የሚወስድና መኖሪያ ቤት የቤተሰብን ደህንነትና ወጪ የሚሸፍን መሆኑን እናሳውቃለን ሲሉ የፋኖ ከፍተኛ አመራሮች ገልጸዋል። በሌላ በኩል አገዛዙ በጎጃም ዘረፋ መፈጸሙ ተሰማ። በትናንትና ሁለት ሌሊት ራሱን ጥምር ጦር ያለ የሚጠራው የብልጽግና ኃይል በወጀለ ከተማ አራት የግለሰብ ሱቆችን ዘርፎም ማድረዋል። ይህ የብልጽግና ኃይል የአማራውን የኢኮኖሚ እድገት ለማጨናገፍ እየዘረፈና እያወደመም ይገኛል። በሌላ በኩል አስራ ሶስት የብልጽግና ኃይሎች በዛሬው እለት ብቻ ለፋኖም እጃቸውን ሰጥተው የአማራ ፋኖ ብሔራዊ ኃይል በጎጃምን መቀላቀላቸውም ተነግሯል። በሌላ በኩል የአማራ ፋኖ ህዝባዊ ውይይት ማድረጉም ተነግሯል። በአጠቃላይ ከጦር ግንባር እንዲሁም ከሌሎች ቦታዎች የተሰሙ ሰበር መረጃዎችን ሊያጋራን በጦር ግንባር የሚገኘው ባልደረባዬ ያጠናከረውን ዘገባም አድምጠን እንመለስ። የዋርካው ምሬወዳጆ ልጆች በሰሜን ወሎ ዞን ጉባ ላፍቶ ወረዳ ለየሰሙ እዜት በር በተባለ አካባቢ ላይ በወሰዱት እርምጃ በመቶዎች የሚቆጠሩ የገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። የምዕራፋን ነው ብሔራዊ ኃይሎች በሎ የምስራቅ አመራ ኮር አንድ ክፍለ ጦሮች አሳም ነው ክፍለ ጦር አውጃ ነው ክፍለ ጦር ባለሸርጡ ክፍለ ጦር እንዲሁም ምስራቅ አመራ ኮር ሁለት ተጠቅ ክፍለ ጦር በቅንጅት እዜት በር ላይ መሽጎ በነበረው የአገዛዙ ኃይል ላይ ከባድ ጥቃት መሰንዘራቸው ተሰምቷል። ምስራቅ አመራ ኮር አንድ ክፍለ ጦሮችና የምስራቅ አመራ ኮር ሁለት ክፍለ ጦር ዛሬ ግንቦት 25 2017 ዓ ም ንጋት ጀምሮም በጉባላፍተ ወረዳ እዜት በር አካባቢ ጥላት ለወራት መሽጎበት የነበረውን ከፍተኛ ምሽግ በመስ መስበር በመቶዎች የሚቆጠሩ በርካታ የአገዛዙ ወታደሮችን ሙትና ቁስለኛ በማድረግ የጠላትን ሬሽን በማቃጠል በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን በማድረስ ጠላትን አንገት ማስደፋት ችለዋል። በተጋድለው ነበልባሎቹ በመቶዎች የሚቆጠር የጠላት ኃይል ሙትና ቁስለኛ ከማድረግ ባሻገር ከሀያ በላይ የነፍስ ወከፍ ክላሽንኮቭ መሳሪያ እንዲሁም ከ3000 በላይ የክላሽ ተተኳሽና ቦምቦችን እንዲሁም የወገብ ትጥቆችን መማረካቸው ታውቋል። የጀግኖቹን በትር መቋቋም ያቃተው የፋሽስቱና የወራሪው ኃይል በከባድ መሳሪያ በዘፈቀደ መንገድ በመወንጨፍ በንጹሐን ላይ የሚያደርገው ጭፍጨፋ ዛሬም በአሰቃቂና ዘግናኝ ሁኔታ ጭፍጨፋውን አጠናክሮ የቀጠለ ሲሆን በርካታ ንጹሐኖችም በዚህ ጭፍጨፋ ሰለባ መሆናቸው ታውቋል። የአገዛዙ ኃይል ከወደ ፋኖ የሚሰነዘርበትን የጽረ ማጥቃት እርምጃን ለመቋቋም ሲል ምሽጎቹን ለመጠበቅ በርካታ ህጻናትና ሴቶችን በማገት በምሽጉ አካባቢ በማድረግ ምሽጉን የማስጠበቅ ስራም ሲሰራ እንደነበር ነው የተጠቁመው። የተከበራቸው ብራባይ ሰባዎች ወደ ሌላኛው መረጃችን አለፍን። ከፋኗ ፈሙዝ የተረፉትን የብልጽግና ሹመኞችን የህዝብን እምባ በየደረሱበት ደመ ከልብ እያደረጋቸው ይገኛል። በደቡብ ወሎ ዞን የቃል ወረዳ ጸጥታ አምራር አቶ ሻምበል አህመድ ሐሰን በደረሰበት የትራፊክ አደጋ ህይወቱ ማለፉ ተሰምቷል። ከአንድ ወር ገደማ በፊት ደግሞ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ፣ አቶ ሻምበል ቢሰጥ በተመሳሳይ በደረሰበት የትራፊክ አደጋ ህይወቱ ማለፉን መረብ ሚዲያም መዘገቡ አይዘነጋም። በደቡብ ወሎ ዞን ስር በሚገኘው የቃል ወረዳ ጸጥታ አመራር የሆነው አቶ ሻምበል አህመድ ሀሰን ትላንት ግንቦት 24 2017 ዓ ም በደረሰበት የተሽከርካሪ አደጋም ህይወቱ ማለፉ ነው የተረጋገጠው። የፋኖ ደጋፊ ናችሁ፣ ፋኖን የተቀላቀለ ቤተሰብ አላችሁ በሚል በወረዳው ማህበረሰብ ላይ ከግድያ ጀምሮ እስከ ስርዓትና ገንዘብ ብዝበዛ ከሚፈጽሙ የቃል ወረዳ አመራሮች መካከል አንዱ የሆነውና ግንባር ቀደሙ አቶ ሻምበል አህመድ ሀሰን የወረዳው መቀመጫ ከሆነችው ደጋን ከተማ አካባቢ ከሌሎች የስራ ባልደረቦቹ ጋር በመሆን በተሽከርካሪ እየተንቀሳቀሰ ባለበት አደጋው እንደደረሰበት መረብ ሚዲያም ወረዳው ካወጣው መግለጫ ለመመልከት ችሏል። በተመሳሳይ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰት ሚያዝያ ወረኩሌታ አካባቢ ከወልዲያ ወደ ሰምራ ከዚያም ከሰምራ አሊምራ ሃምፍሬ ኤርፖርት በኩል አድርጎ በትራንዚት በረራ ወደ ላሊበላ ከተማ ለመግባት እየተጓዘ ባለበት ሚሊ አካባቢ ላይ የተሽከርካሪ አደጋ የደረሰበት ሲሆን በዚህም ህይወቱ ማለፉን በመረብ ሚዲያም በወቅቱ የአይንማኞችን ዋቢ በማድረግ መዘገቡ አይዘነጋም። አቶ ሻምበል ቢሰት ከወልዲያ ስታይሽ ጋሽና ባለው መስመር የሚሆን ከወልዲያ በኩል መስክ ባለው መስመር ወደ ላሊበላ ከተማ መጓዝ አይችሉም ነበረም። ምክንያቱም ከወልዲያ አንድ ኪሎ ሜትር ከማይሞላ ርቀት ጀምሮ እስከ ላሊበላ ከተማ ዙሪያ በዋርካው ምረ ወላጆ በሚመራው የአምራ ፋኖ ብሔራዊ ኃይሎች የወሎ ቀጠና ፋኖ ተይዟል። በእነዚህ ቀጠናዎች ከሲቪል ነዋሪዎችና ከዓለም አቀፉ የእርዳታ ሰራተኞች ውጭ ምንም አይነት የብልጽግና ካድሬና ወታደር መንቀሳቀስ አይችልም። ስለሆነም አመራሩ ወደ ላሊበላ ከተማ ለመሄድ ያለው አማራጭ ከወልዲያ ወደ አፋር ከተጓዘ በኋላም ሰመራ ከተማ በሚገኘው አሊምራሃን ፍሬ ኤርፖርት በኩል አድርገው በትራንዚት ወደ ላሊበላ ከተማ መጓዝ ነበረም። የብልጽግናው ሹመኛ በላሊበላ ከተማ በሚካሄደው ስብሰባ ላይ ለመሳተፍ መነሻውን ከወልዲያ ከተማ አድርጎ በገዛዝ ወታደሮች ታጅቦ ራሱ እያሽከረከረ በነበረው ፓትሮል ወደ አፋር ሰመራ እየገሰገሰ በነበረበት ነው ሚሌ ላይ በደረሰበት የትራፊክ አደጋ ህይወቱ ያለፈው።